ቁጥር ስድስትን ነው የምንማማረው ና ቁጥር 37 እንሻ አላህ። እንግዲህ ሰፈርን በተመለከተ ጉዞን በተመለከተ እነዚህ ሁለት ሀዲስ እንጨርሳለን ዛሬ እዚህ ጋር። ግን ቁጥር 35 እኔ ጋር የለም ይሄ ቁጥር። እዚህ ጋር ቁጥር 43 የመጣው በስህተት ነው፣ ወደፊት ነው የሚመጣው ይሄ ሀዲስ ማለት ነው፣ ከሐጅ ጋር ስለሆነ እና 35ን አላገኘሁትም። እንሻላ አላህ ቪዲኤፍ ላይ እስቲ ፈልጌ ካገኘሁት ቪዲኤፍ ጠፍቶብኛል። እንሻላ እሱን ካገኘሁት እለቅላቸዋለሁ ማለት ነው። እና አሁን ቁጥር 36 ድኹሉ ለቀሪየ ድኹሉ ለቀሪየ ወደ አንድ አንድ ሀገር ሲገባ የሚባል ዱዐ ነው። ድኹሉ መግባት አልቀሪየቲ ወደ አንድ አንድ ሀገር ሲገባ የሚባል ዱዐ ማለት ነው። ድኹሉ መግባት አልቀሪየቲ ሀገር ማለት ነው። ወደ አንድ ሀገር ስንገባ የምናደርገው ዱዐ لم يرى النبي صلى الله عليه

የሮሃ በሚያያት ጊዜ እዛች ሀገር መግባት ሲፈልጉ ይህን ያሉ ቢሆን እንጂ ማለት ነው እንግዲህ አንድ ሀገር ሲያዩ መግባት ሲፈልጉ ይህንን ያሉ ቢሆን እንጂ ይህንን ድ ማለት ነው የ አይመለከቱም ነቢዩ ص لله عيه ነ عለ ላة وላም ይመለከቱም ሪየተን አንድ ገር ዩሪዱ ሲፈልጉ ድኮላሃ መግባትን ሲፈልጉ አይመለከቱም ኢላ ቢሆን እን ለ ያሉ ቢሆን እንጂ ሒነ ጊዜ የሮሃ በሚያት ጊዜ ማለት፣ ያችን ሀገር በሚያት ጊዜ ሊገቡ ያሰቡ ጊዜ ይህን ያሉ ቢሆን እንጂ። አላሁመ አላሆይ፣ ረበ ጌታ የሆንከው አሰማዋቲ የሰማያት ጌታ የሆንከው አሰብዒ የሰባት ሰማያት ጌታ የሆንከው አላሆይ፣ ወማ አዝለልነ እንዲሁም ያጠለሉትም ሰባት ሰማት ያጠለሉትም አይ ማለትም እዚህ ላይ ተቀምጠው አይ ማለትም ወማ ካን የሆኑት ተህተሀ ከስሮቿ የሆኑትንም ጌታ የሆንከው ከስሮ የሆኑትን ጌታ የሆንከው ማለት ነው። ወማ አለልነ ያጠለሉትም ጌታ የሆንከው አይ ማለትም ወማ ካን የሆኑት ተህተሀ ከስሮቿ የሆኑትም ጌታ የሆንከው አላህ ሆይ ወረባ ጌታ የሆንከው አልአሮዲነ የምድርም ጌታ የሆን ከው ወማ አቅለል ነ የተሸከሙትም ዓይ ማለትም ወማ ሓመልና የተሸከሙት ምድር የተሸከመችውም ጌታ የሆንከው ማለት ነው። ወረበ ጌታ የሆንከው አልአሮዲና የምድር የሰባት ምድር ጌታ የሆንከው ወማ አቀለልና የተሸከመችውም ጌታ የሆንከው ይ ማለትም ወማ ሓመልና የተሸከሙትም ጌታ የሆንከው ምድር የተሸከሙትም ጌታ የሆንከው አላ ሆይ ወረበ ጌታ የሆንከው አሸያጢኒ የሸይጧኖችም ጌታ የሆንከው ወመ አለል ነ ያጠመሙትም ጌታ የሆንከው ማለትም ሚነ ላለቲ ከጥመታቸው ያጠመሙትም ዲ ደብ ተቃራኒው አልሂዳየቲ ያኔ ከመመራት ውጭ ሆኑት ማለት ነው። ከመመራት ውጭ ሆኑት ማለት ነው። ጌታ የሆንከው ያጠመሙትንም የጠመሙትም ያጠመሙትም የጠመሙትንም ጌታ የሆንከው ማለት ነው ወረባ ጌታ የሆን ከው አሸያጢኒ የሸጣኖችም ጌታ የሆንከው ወማ አዱለልነ ያጠመሙትም ጌታ የሆን ከው የጠመሙትም ያጠመሙትምየጠመሙትም ጌታ የሆን ከው አይ ማለትን ሚን ዶላለቲ ከጥመታቸው ያጠመሙት ግደ ተቃራኒው አልሂዳየቲ ከመመራት ውጭ ሆኑት ከሂዲያ ከመመራት ውጭ ሆኑት ማለት ነው ከመመራት ውጭ የሆኑትንም ጌታ የሆንከው ማለት ነው። ይ ረበ ጌታ የሆንከው አርያሕ የንፋስም ጌታ የሆንከው ወማ ዛራይ የምትነፍስ ንፋስም ጌታ የሆንከው አይ ማለት ማለትም ማ ነቀልነ ወደ ወዲህ የምትለዋ ማለት ነው። ወደ ወዲህ የምትለዋ ንፋስም ጌታ የሆንከው ማለት ነው። ወረበ ጌታ የሆንከው አርያ የንፋስ ጌታ የሆንከው ወማ ዘረይ የምትነፍሰዋ ንፋስ ጌታ የሆንከው የምትነፍሰዋ ንፋስ አካባቢ ጌታ የሆንከው ማለት ነው። አይ ማለትም ወማ ንፋስ ፈኢና እኛ ኸይረ መልካሙን ኸይሩን ሀ የዚችን አልቃሪየቲ የዚችን ሀገር መልካሟን ጥሩዋን እንጠይቃለን። ወኸይረ እንዲሁም መልካሟን ኸይሯን አህሊሃ ከኗሪዎቿን ማለት ነው የዚች ሀገር ከኗሪዎቿን ኸይሩን ጥሩውን ደግሞ እንጠይቃለን። ወኸይረ ኸይሩን ጥሩን አህሊሃ ከኗሪዎቿ ማነው? በዛች ሀገር ውስጥ ከሚኖሩት ኗሪዎችም ኸይሩን ጥሩን እንጠይቃለን። ወነዑዙ እንጠብ እንጠበቃለን ወነዑዙ እንጠበቃለን፣ ቢከባንተ ሚንከ ሸሪሃ ከሸሯ ደግሞ፣ ከክፋቷ ከዚች ሀገር ደግሞ ክፋት ማለት ነው። ከክፋቷ ከሸሯ ደግሞ ባንተ እንጠበቃለን። ጦይብ። ወነዑዙ እንጠበቃለን፣ ቢከባንተ ሚንከ ሸሪሃ ከሸሯ ከክፋቷ ወሸሪ እንዲሁም ሸር ክፋት አህሊሃ ከኗሪዎቿ ደግሞ ክፋት ሸር ባንተ እንጠበቃለን። ወሸሪ እንዲሁም ሸር ክፋት ማ ፊሃ በውስጧ ካሉት ማ ነገር ፊሃ በእሷ ውስጥም ካሉት ክፋት ሸር ነገር ባንተ እንጠበቃለን ብለው ይህንን ዱዓ ያደርጉ ነበር፣ ወደ አንዲት ሀገር ሲገቡ ማለት ነው። አላሁማ ረብ ሰማዋቲ ሰብዒ ወማ አጽለልና ወረብ አልአሩዲና ወማ አቅለልና

እና ወደ አንድ ሀገር ስንገባ ይሄንን ዱዐ እናደርጋለን ማለት ነው። ረዋሁ ዘግበውታል። አንነሳ እዩ ነሳኢ ዘግበውታል። ፊሱናንልኩበር ሱናኒል ኩበር በሱናናቸው በትልቁ ሱናናቸው ዘግበውታል። ይ ቁጥር 37 አሩጁዑ አሩጁዑ ስንመለስ፣ ሚን ሰፈር ከጉዞ ስንመለስ የምንለው አሩጁዑ ስንመለስ፣ ሚን ሰፈሪ ከጉዟችን ደግሞ ስንመለስ የምናደርገው ነው። ካነ ነቢዩ ሰለላሁ አለይሂ ወሰለም የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ ቀፈለ በተመለሱ ጊዜ ኢዛ ጊዜ ቀፈለ አይ ማለትም ቀፈለ ማለት አይ ማለት ነው። ረጃ በተመለሱ ጊዜ ማለት ነው። ቀፈለ ማለት አይ ማለትም ረጃ በተመለሱ ጊዜ ሚንከ ገዝው ገዝውን ከዘመቻ አወይም ደግሞ ሐጅን ከሐጅ አወይም ደግሞ ዑምራ ከዑምራ ሲመለሱ ማነው ከየትኛውም ዘመቻ ሲመለሱ፣ ከዘመቻም ሚሆን ከሐጅም ሚሆን ከዑምራም ሚሆን ሲመለሱ ይከብሩ አላሁ አክበር ይሉ ነበር ዓላ ላይ ኩሊ ሁሉም ላይ ሻረፊን ሁሉም ሻረፍ ላይ ማለትም ሻረፍ ማለት መውዲዕን ቦታ አን ላይ ከፍ ያለ ቦታ ላይ ማለት ነው። ከፍ ያለ ቦታ ላይ ሲደርሱ ከፍ ያለ ቦታ ላይ ከፍ ያለ ቦታ ያለ ቦታ ላይ ሲሆኑ አላሁ አክበር ይሉ ነበር ማለት ነው። ጠይብ ዓላ ላይ ይከብሩ አላሁ አክበር ይላሉ። ዓላ ኩሊ ሁሉም ቦታ ላይ ሁሉም ሻረፊን ሁሉም ሻረፍ ቦታ ላይ ማለት ነው። ከፍ ያለ ቦታ ላይ

አይቡነ ታዒቡኑ አቢዱን ሳጂዱ ኔ ሊ ረቢና ሓሚዱን ይላሉ። አይቡነ ኢላሉ ዓይቡ ኔ ተመላሾቹ ነን። ታዒቡ ኔ ቶበታ አድራጊዎቹ ነን። ዓቢዱ ኔ አምላኪዎቹ ነን። ሳጂዱ ኔ ዓቢዱ ኔ አምላኪዎቹ ጌታችንን ደግሞ ጌታችንን አላህ ሱብሐነሁ ወተዓላ አምላኪዎቹ ነን። ሳጂዱ ኔ ሰጋጆቹ ነን። ሊ ረቢና ሌጌታችን ሓሚዱን አመስጋኞቹ ነን።

ወዕደሁ ቃል ኪዳኑንም ሞላ። ወናሷራ ረዳ ወናሷራ ረዳ ብደሁ ባሪያውንም ረድቷል። ወሃዘመ ልአሕዛበ የጥላትንም ሀይል ደግሞ ድል ነስቷል አንኮታክቷል። ወህደሁ ብቻውን ብቻውን ሆኖ የጥላትን ሀይል አንኮታክቷል ድል ነስቷል። ይህንን ይሉ ነበረ ከጉዞ ሲመለሱ ማለት ነው። እንግዲህ ከዘመቻም ይሁን ከሐጅም ይሁን ከዑምራም ይሁን ሲመለሱ ይህንን ይሉ ነበር። ያላህ መልእክተኛ ነቢይ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅን አለይ ቡኻሪና ሙስሊም ዘግበውታል። እና ከጉዟችን ስንመለስ ይሄን እንላለን ማለት لا اله الا الله وحده لا شريك له له الملك وله الحمد وهو

እንማማራለን ማለት ነው። ሀጅን በተመለከተ እኒህን እንማራማራለን ረዘም ሰለሚን ኢንሻአላህ በቀጣይ ደግሞ ሀጅን እንጀምራለን። ለአሁን ይሄን ይበቃል። ሀዛ ወላሁ አዕለም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።